እሬቻ በዓል በሰላም አደረሳቸው፣ አደረሰን። አዲስ ሚዲያ ኔትወርክ እንግዲህ የተለያዩ ልዩ የእሬቻ በዓል ፕሮግራሞችን ወደ እናንተ እያደረስን እንገኛለን። ዛሬ ደግሞ እንግዲህ ሆራኩን ሜን እያከበርን ነው። ስለዚህ ለሁሉም ተመልካቾቻችን እንኳን አደረሳቸው። እንግዲህ እሬቻ በዓል የሚከበረው እንዴት ነው? ዝናብን፣ ሰላምን፣ ፍቅርን፣ ጤናን፣ ምርትን እንዲሁም ደግሞ የዘር ቀጣይነትን የሚሰጠው ፈጣሪ አይደለ? ይህንን ፈጣሪ ለማመስገን ምስጋና የሚያቀርብበት ስነ ስርዓት ነው የኢሬቻ በዓል ማለት ነው። ፈጣሪያቸውንም ሲያመሰግኑ አንድም በንጹህ ልብስ ወደ ጸበዊ ሞር ስላስተጋገራቸው እንግዲህ በአማረ በተዋበ መልኩ ባህላቸውን በደንብ የሚያስተዋውቁበት በአመት አንድ የሚገናኙበት ወቀን ነው። ከዚህ በተጨማሪ ታዲያ ሌላም ደግሞ ሌላ ምስሄት አላለ። ዛሬ እንግዲህ በልዩ የበዓል ፕሮግራማችን የኦሮሞ ባህላዊ ምግብ ልናስቃኛቸው ከነዚህ ምግቦች መካከል ደግሞ የተወሰኑትን እኔና ቃል በጋራ በመሆን ሄደን ሰርተን ሞክረን ቀምሰን ነበረ አይደል? መሱ ላይ ነው ያተኮረው ስራ የበለጠ እሱ ላይ ነው። በጣም አተኩረን ስንሰራ የነበረ በጣም ብዙ ነገሮች ገጥመውናል። ተመልካቾቻችን ፕሮግራሙን እንድታይት ነው የምንጋብዛችሁን። ወደ አንድ ሬስቶራንት ሂደን ነበረ የኦሮሞ ባህላዊ ምግቦችን የሚያዘጋጁ፣ እሱን እንጋብዛችኋለን። እሱን ተከታትለን እኛ እዚህ እንጠብቃቸዋለን። ቆይታቸው ከኛ

የከኩማሜ ባለቤት ነው እንግዲህ፣ በጣም ብዙ ባህላዊ የኦሮሚያ ምግቦች አሉና ልንቃን፣ ከዛ ደግሞ ልሞክርም ማስበላል። ሰዓት ይበቃቸዋል። ታዲያ ብዙ እኮ ነው ሁሉን። ስለዚህ አብረን እንግባ። ሁለታችንም ገብተናል። የኦሮሚያ ባህላዊ ምግብ ከሆኑት መካከል እኔ አንድ ከዋና አንቺ አንጮቴ ስሪ፣ አንቺ ደግሞ አፋኝ ስሪ። አንጮቴ ቅቤ ጨምር እዚህ ላይ በቃ ይሄ ተሰርቷል። አሁን ቅቤ ጨምረሽ ታወጫለሽ። ያንቺ ስራ ነጭ ሽንኩርት፣ ዝንጅብል፣ ቅመማ ቅመምና ቅቤ ብቻ ነው። በቃ ነው። ሁሌ ስጋ ነው የምጨምር። ይዚና ለብዩ ስንት ደቂቃ ነው የሚበስለው? በቃ እሱ የበሰለ ነው። አሁን ለምሳሌ ይሄ ደግሞ ቃሪያ ከገባ ግን መቆየት የለበትም፣ ወዲያው መውጣት አለበት። ቃሪያው ብቻውን ነው ወይስ ሌሎችም ነገሮች

በጣም ነው የሚያምረው። ለሽታ ማለት ነው ብሎ ቅቤት ነኪና ከወጣ በኋላ ቅቤ ይጨመርበታል። ከዛ ይሸፋፈናል። ከዛ ይሄው አፋኝ ማለት ይሄው ታፍ ማለት ነው። አሁን ሲበላ ደግሞ ይሄ አይብ ነው። በቢጫ በነጭ ሽንኩርት በቅመማ ቅመም ታሽቶ እንደዚህ ይደረጋል። አትፍሪ አትፍሪ፣ በደንብ ሁሉም መዳረስ ያለበታ። አዎ መሰመቸ ነው። ይሄኛው የሚበላው ለትልቅ እንግዳ የሚቀርብ እንደ ክብር ምግብ ነው፣ ለሰርግ፣ ለምርቃት ምናምን እንዲህ ሆኖ። አሁን ቂጣው ግን ከጥቁር ጤፍ ብቻ ነው የሚሰራ። ጥቁር ጤፍ ነው። ይሄ እንግዲህ በትልቁ ነው ያለው የኛ ቤት ሜኒው ነው። ኳርተር አለ፣ ሀብ አለ፣ ሙሉ አለ። ስለዚህ እንደዚህ ነው የሚቀርበው። ጮርሳ እንግዲህ ትርጉሙን ልንገራችሁ። ይሄ ነው እንግዲህ ጮርሳ የተባለበት። ለምሳሌ ይሄኛው አፍንጫው አራት መሆን አለበት። የከብት ጡት እንታውቂያለሽ፣ አራት ናቸው። ያው ይሄ ደግሞ ቅቤ ስለሆነ ወተትም ስለሆነ ከዛ አንጻር ነው። በቃ እንደዚህ ድምፅ አለ ለመወከል ይሄ አራት ጥሩት የሆነበትን እሱ ትርጉሙ እሱ ነው። ሶስት ምግብ ሰራችሁ ማለት ነው። ስለዚህ ምግቡን እናያዝና አረስን በቃ እንግዲህ ተመልካቾቻችን እንደምታዩት አንጮቴ፣ ከዛ አፋኝ፣ ከዛ ደግሞ ጠሮታ ቆንጆ የኦሮሚያ ባህላዊ ምግቦችን በማሜ ከፍተኛ እገዛ ሞክረናል። እንግዲህ ተመልካቾቻችን የኢሬቻን በዓል ምክንያት በማድረግ ባህላዊ ሬስቶራንት መሰል ሰርተናል ማለት ቢከብድም ሞክረናል፣ ሞክረናል። እየበላችሁ ምን አይነት ለኢሬቻ ልዩ ፍቅር አለኝ። ትልቁ የኦሮሞ ባህል ነው። ቁጭ ብሎ ማደሩ፣ ጋጋታው፣ ግርግሩ፣ ጫጫታው ምናምኑ ደስ ይልሻል። በቃ የሆነ ከጆሮዎች ውስጥ ይጨዋል። አሁን ስታስቢ በቃ የሆነ ቁጭ የሚል ሰው የለም። በብዛት ቆመው ነው። በሺዎች ነው ቁጥራቸው። ለዚህ በዓል ብላችሁ በስፔሻል መታዘጋጅ ነገር ካለ ሁሉንም ነገር በጣም አስበን ወር ብለን ነው የምንጀምረው። ቃሉ ቅቤ ምናምን ማስገባት የምንጀምረው ወር ብለን ነው። ለምሳሌ ይህ አንጮቴ ምናምን ከክፍለ ሀገር ስለሚመጣ ቅድመ ዝግጅቱ ከወር ነው። ባህሌን ለማስተዋወቅ እስከ አሜሪካ ድረስ ሄጃለሁ። ሲሆን ላይ ዲሲ ላይ ጥሩ እርሳ አቅርቤ እዛ ሰራ ነበር። እዛ ብዙ አስተዋውቂ ነው የመጣው። አሁን ደግሞ ባለፈውም ጊዜ ያው ጥሩ እርሳ እስከ ስንት መስራት ይችላል እስከ ስንት ሜትር ስፋቱ ምን ያህል ተብሎ ኢንተርኮንቲኔንታል ውድድር ነበር እዛ እኔም አቅርቤ ያለው ሚሊኒየም አዳራሽ ላይም አንድ ሰፊ ፕሮግራም ላይ

ቺርስ ደግሞ ይኸውልሽ፣ በኦሮሞ ባህል እንደዚህ ነው የሚደረግ፣ እንደዚህ ምናምን። አዲስ ሚዲያ ሁላችሁንም እንኳን አደረሳችሁ፣ እንኳን በደህና ቤት የመጣችሁ፣ እንኳን ጎበኛችሁኝ፣ አመሰግናችኋለሁ። በተረፈ ደግሞ ለመላው ኦሮሞ ህዝብ፣ ለመላው ኢትዮጵያ ህዝብ እንኳን ለሬተ በዓል በሰላም አደረሳችሁ። እንግዲህ ተመልካቾቻችን እንዴት አያችሁት? ሙያችንን ከመስራት ይልቅ ምንድን ነው ያደረግነው? መብላት ነው። አገዝናት ዋናው አሳባችን፣ ይሄ ነው ከዛ ደግሞ እኛም ደግሞ መልመድ ለእናንተ ማስመልከት ነበርና ተጋምሶ ነበር የጠበቀኝ ሲጀመር ስንል ከዛ ወደ ማማ ሰሉን የገባ ነው እንዳያችሁት ባያችሁት መልኩ ጨርሰ ነው ነበር። በጣም ድር ጊዜ አሳልፈናል። አሁንም እንቀጥላለን። ቀጣይም ደግሞ ሌላ ቦታ ሄደን ነበረ ሌላ ቦታ ሄደን ነበረ ወደ አንድ ቤት አመራንና ሌሎች አሁን በርካታ ባህላዊ ምግቦች አሉና እንዲሁ ሌሎች ስለምን አንሞክርም? ብለን ፕሮግራሙ ምን ይመስላል የሚለውን ስለዚህ ተመካክረን አንዱን ወደ ፕሮግራሙ እናልፋለን። አባትሽን ቆይ። ድጋሚ እንኳን ለኢሬቻ በዓል በሰላም አደረሳችሁ። የኦሮሚያ ባህላዊ ምግቦችን እንግዲህ እየሰራን እየቀመሰን እያሳየናችሁ እንገኛለን። አሁን ደግሞ ወደ አንድ ቦታ መጣን። አዎ እዚህ ደግሞ የመጣንም ቦታ ደግሞ ምን አይነት ምግብ ነው የምንሰራው ሙያችንስ ደግሞ ይሳካልናል የሚለውን ደግሞ አብራችን ስትቆዩ የምታዩት ነው የሚሆነው። ስለዚህ አብሮነታችሁ አይለን እንግባለን። ደበሰቸ አምሮብሻል። ታወቅ እስኪ። ሳራ ናርዶስ እባላለሁ የአቃቂ ቃሊቲ ክፍለ ከተማ ባህል ኪነጥበብና ቱሪዝም ጽህፈት ቤት የባህል ሴት ባለሙያ ነኝ። እኔም ብቻ ሳሉት አጋሮች ያሉ ከእነሱ ጋር አብረን እየሰራን እናንተም እየሰራችሁ መብላት ብቻ ሳይሆን አብረን እየሰራችሁ አሁን ጭኮ ልንሰራ ነው ሂደቱ ምን ይመስላል የሚለውን አብረን እናያለን ማለት ነው። እንታወቅ ጭቆ ሲሰራ ምንም ነው የሚያስፈልገው? እኮ እንግዲህ መጀመሪያ ሲሰራ ገብስ ይገዛል። የህመጉስ ገብስ አለ እኮ ገብስ ይገዛል፣ ይፈጫል። በንጽህና እና ይፈጫል። ከዛም በኋላ እንደዚህ ይነፋል። ፈጭ እሺ። ምንም ቅመማ ቅመም ምናምን አይደረግበት ሲፈጭ ይፈጭ? ምንም ቅመማ ቅመም አይደረግም። አሁን ነፍተን አሳይ ታዲያ። ቅመሞቹ የቅመሞቹ መጨመር አለብሽ። መጀመሪያ ጨው ጨምሪ እንደዚህ ከዛን ታዋህዋለሽ ሚጥሚጣ ጨምሪ ጨምሪ ጨምሪ። አሁን አሁን ጨምር። አንድ ማንኪያ ጨው፣ ሶስት ማንኪያ ሚጥሚጣ። አዎ በኋላ አሁን የተፈጨ አሁን ምን ቀረፋ አንድ ነው ም ማለትነት ጀነት ቤት ነባላለው። ይህ የሚሰራው ከስንዴ ነው። ስንዴ ይፈተጋል። ከዛን ይፈጫል። ከተፈጨ በኋላ ትላንትና ነ በጠበጥኩት በጥብጫ ሳድሬ እንዳይቆመጥጥብኝ ዛሬ ደግሞ አጎበጎኩበት ማለት ነው አብኩቼ አሁን ይሄ የሚሰራው ማለት ነው ጉርስ ወዶማ ይባላል። ጉርስ ወዶማ ጉርስ ወዶማ ይባላል። ከዛም በዚህ ነው የሚሰራው፣ በማንታው ነው የሚሰራው። እዚህ ጋር እያዘጋጀን ወደ ምጣዱ ጋር እንጋግራለን ማለት ነው። ምጣዱ ላይ እናረጋለን። አዎ፣ ከዛን ምጣዱ ላይ አዎ። ቅመም ድንብላላ አለ፣ ነጭ አስሙድ አለ፣ ጥቁር አስሙድ አለ። ርም በሥነ ሥርዓት ቆንጆ በሚጫው ተጨምሮ በሥነ ሥርዓት ቆንጆ ሽታ እንዲኖረው የኦሮሚያ አንዱ ምግብ ይሄ ነው። ስለዚህ እንጀምር፣ እንጀምራው ምን ላድርገው በጣም

ትንሽ ነጭ አዝሙድ ጥቁር አዝሙድ አለው። የተደርጎልሽ በርበሬ ነው። ይህንን እያነሳሽ ትነክሪያለሽ ማለት ነው። በቃ እንደዚህ እያረግሽ ነው፣ በደንብ እንድሪሽ ማለት ነው። ጨርሰናል። እስኪ አሁን ደግሞ የሰራነውን እንቀምሳለን። በጣም ቆንጆ ነው፣ በጣም መርመሬ ልሰራ ነው። ስለዚህ አንድ ነት አብራኛ ማለት ነው እንኳን አደረሰች ብታወቅ እንኳን አብረ አደረሰን። ወይዘሮ ብርሃን ኩመላ አባላለ መርመሬ ነው የምንሰራው። ምን ነገሮች አሉት? ግባቶቹ ነገር ግባቶቹ የሚሰራው ከፍርኖ ዱቄት ነው። ፍርኖ ዱቄት ይቦካል። ከተቦካ በኋላ በእርሾ አይደለም ከተለወሰ በኋላ ወይ በባዶ በባዶ በውሃ ከተቦካ በኋላ የሚገባበት ቅመም አለ። ኮሮሪማ ምናምን ይገባበታል። ይገባና አብሮ ይልእኔ በአንድ ቀን ነው የሚደርሰው። አሁን እንጠቀልላለን። ከኔ ጋር እያዩ በጣም እንደ ፓስታ መቅጠን አለበት። ከዛ በኋላ የእንጀራ ምጣድ ላይ ይጋጋል። ከተጋገረ በኋላ ይቀዘቅዝና፣ ያው የተለመደ የቀማዳ ኦሮሞ ባህል ቅመም ይጨመራል። ከዛ በኋላ ከተለወሰ በኋላ በቅቤ እንደገና ይለወስና፣ ይሄ ለክብር እንግዳ ይቀርባል። ለወለዱ ሴቶች ይቀርባል፣ ይበላሉ። የወለዱ እናቶች እንደገና። ከኦሮሞ ባህል ምግብ አይለይም። ሁሌም አብሮ ነው። ሁሌም ይኖራል። አዎ ይቀርባል። የኦሮሞ ባህል የምግብ ባህል ምግብ ከቀረበ አብሮ አይለኝም። እኔ ሀደ ስንቄ ቀመሪ ያባላለ ምንድን ነው የምንሰራው እዚህ ጋር ያሉት ነገሮች? አሁን እዚህ ጋር የምንሰራው ላንቴታ አለ፣ ሳንኬታ አለ። ሳንኬታ ና ለአንቴታ እንሰራለ። ገብሱ እሸከሸካል፣ ይፈተጋል። ልክ በሶ እንደሚዘጋጀው ማለት ነው። እሸከሸካል፣ ይፈተጋል፣ ይከፍካል፣ ይበጠራል፣ ይነፋል። ደግሞ ሽንብራዱቤ ይመስላል አደለም? ይሄ አሁን ተኪ ነው የሚባለው ተኪ ከዱቄት ነው የሚሰራ፣ ከስንዴ ዱቄት እንደ ዳቦ ቆሎ፣ በቃ እያድበለበች ነው ተኪ ይባላል። ይሄኛው ገብስ ነው። እዚህ ጋር ደግሞ ለአንቴታ አለ። ይመስላል ባሳይሽ፣ በጣም ትወጂዋለች። ይሄ እንደበሰለ ነው። ቅመሳ ቅመሽ ገና በቅቤ ይታሻል። ከዚህ በኋላ እንደገና? አዎ በቅቤ ይታሻል። በምንድን ነው የተሰራው? ይሄ እንግዳ ሲመጣብሽ እንደማንኛውም ቅድም እንዳየሽው ይሄም እንደዛ ነው። ወደ ተኪ ለመስራት እንግባ። ጀመሪያ ውሃ ተጥዷል። እሺ ባሽ ተዘጋጅቷል። ትንሽ ጫው መርመሪያችን ደርሷል። ከዚህ በኋላ ምንድነው የምናደርገው? እናደርገው ጠጣ ቅቤ፣ የተለያዩ ቅመሞችን እዚህ ተጠቅመናል። ምን ምን ተጠቀማል? ሶሮሪማ፣ ነጭ አዝሙድ፣ ጥቁር አዝሙድ፣ ቀረፋ ማለ እዚህ ውስጥ። እሱ ምንድን ነው? ቅቤ ነው። ቅቤ ነው። ሙሉ ቅቤ ነው። ዘይት አይገባም? ዘይት አይገባም። የኦሮሞ ባህል ምግብ ውስጥ ጹም ዘይት አንጠቀም፣ ቅቤ ብቻ ነው። ተዛምን ማድረግ ነው መንከር ነው። እነዚህን እያነሳን እዚ ስጥ ሰላሳ ደቂቃ ውኖታል። እየጠበቅ ነበር መልቃቶቻችን፣ ምክንያቱም በደንብ እንዲረሳርስ ማለት ነው። አሁን መቅመስ ነው አደለ? በጣም ጣፍጣል። በልታችሁ ጠግባችሁ ትቅመት። እሺ በጣም የሚጣፍጥ ምን ይበላ። በጣም ቆንጆ ነው ምም ጣፋጭ ከኦሮሞ ባህል ምግብ ውስጥ አንዱ ነው። በጣም ይጣፍጣል፣ ደስ ይላል። አርሲና ባሌዎች ናቸው በደንብ የሚጠቀሙት፣ የባሌ ኦሮሞና የአርሲ ኦሮሞዎች። ግን የትኛውም የኦሮሞ ባህል ምግብ በተዘጋጀ ጊዜ ካጠገቧ አይደለም ይቀርባል፣ ሁሉ ጊዜ የሚቀመጣ ሁሌማ። በጣም የሚጣፍጥ ዳራግና ቆንጆ ነው። አሁን ምን እናረጋግነው? ሳንኬታ ነው፣ ሳንኬታ ነው ይሄ

ከዛ አበላሉ እንግዲህ በቅቤ ስለሚሰራ በደንብ ጥንቃቄ ይፈልጋል። ስንበላም እንግዲህ ቀስ ተደርጎ በደንብ ተጣጥሞ የሚበላ ምግብ ነውና ከተመልካቾች ጋር ለማውራት ተኩል ተመልካቾችን ለማሳተፍ ስታጎርሰኝ፣ ሀደትን ቀያችን ስታጎርሰኝ ሳብስ አረገው ጊዜ

ከሰላሳ በላይ ምግቦች ነው ያሉት እና እነሱን ምግቦች እኛ የሰራናቸውን አራት ምግቦች ከዛም ደግሞ ጨምረን ሌሎቹን ምግቦች ይዘን አቃቂ ክፍለ ከተማ ሄደን ነበረ፣ አይደል? ለምንድን ነበረ? ምስልም እንዳያችሁ ስንሰራቸው የነበሩ ከሰላሳ በላይ ምግቦችን የኦሮሚያ ባህላዊ ምግቦችን አብረን እናንተ ማብዛችን ስንሰራ አሁን ደግሞ ከሰራም በኋላ ዲስፕሌይ የምናደርግበት የምናሳይበት ይሆናልና ሁ ከተለያዩ ከተሞች የመጡትን እንኳን ደህና መጣችሁ የምንልበት ፕሮግራም ነው። አሁን የሰራናቸውን እናጠርባለ። ይሄ አደባብረው ይባላል።

እንግዲህ ተመልካቾቻችን ያለ ነው የኢሬቻን በዓል ምክንያት በማድረግ ያዘጋጀንላችሁ ልዩ የበዓል ፕሮግራም ላይ ነው እንግዲህ ከመግቢያችን ጀምረን የተለያዩ የኦሮሞ ባህል ምግቦችን እያስቃኘናችሁ ደስ የሚል ቆይታ ነበር ያደረግነው። እናንተም ደስ ተዝናንታችኋል ብለን ተስፋ እናደርጋለን። ቀሪ የአዲስ ሚዲያ ኔትወርክ ልዩ የባህል ፕሮግራሞቻችን ይቀጥላሉ ማለት ነው። አብረናችሁ ቆይታ ያደረግነው ቃልኪዳን ዘላለም ና ሀይዋን ታዬ ነበርን። አብራችሁን ስለነበራችሁ እናመሰግናለን። መልካም በዓል።